ተበጥብጦ፣ የማን ይቀራል? አሁን ቲናን ትወዳታለህ? አልወዳትም፣ አልፈልጋትም። እና ምንድን ነው የሚያንገበግብህ? እንደውም የሷን ባህሪ ሊያሳይህ የተላከሰ ዳኒ ተበልቷል። ታዲያ አሁን ምን ተፈጠረ? ሂዱ። ቲና እና ዳኒ ፍቅረኛ ማን ነው እባክሽን አይደሉ? እናንተም እያታለላችሁኝ ነበር። ታዲያ ከኛ ጋር ምን ያገናኛል? ሄዶ እኛ ሁላችንም ወደ ተነሷ ለባብስ። እኔ ምን ያስፈልገኛል? አባዬ ምናልባት መሽቀርቀር ያለባት ሴት ልጅ ነች። ትሁት ተነሽና ለባብሽ። አመሰግናለሁ። ካሌብ ልብስ ኤደን እውነቱ ላይ ደረሰችበት። ካሌብና ትሁት ለራት ወጡ። በተራቸው ቲናና ዳንኤል እየበሸቁ ነው። ሰላም ሰላም፣ የጨጮ ቻናል ተከታታዮች ሰላማችሁ ባላችሁበት ቪዚት ይበል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ትሁት ክፍል 35 እንደቀጠለ ነው። ካሌብ ኤደንን ቀጥሮ ባገኛት መሰረት እውነቱን ነገራት። ኤደንም ማመና ቅቷት በተረጋጋ መንፈስ ለማዳመጥ እየሞከረች ከድንጋጤዋ ለመመለስም እየሞከረች፣ ካሌብ እንዴት ሊሆን ይችላል እያለች እኔ የደረስኩበት እውነት እህትና ወንድም እንዳልሆኑና እኔ መኝታ ቤት ስገባ አንድ ላይ ከእኔዋ አልጋ ላይ አግኝቻቸዋለሁ። ይህ ነው እውነቱ። አንቺ ግን ራስሽንና ሁኔታዎችን በራስሽ መንገድ አጣሪ እያለ ይነግራታል። እሷ ግን ማመን አቅቷታል። ይህን ለማጣራት ከንዴቷና ከብስጭቷ መለስ ብላ ወደ ትሁት ብቸኛ ማስረጃ ወደ ሆነችው ትሄዳለች። ትሁትም ኤደንን ስታያት ምን ነው፣ ሰላም አትመስልኝም አለቻት። አዎ፣ ሰላም አይደለሁም ቲናና ዳንኤል እህትና ወንድም አይደሉም እንዴ ብላ ጠየቀቻት። ማን ነው ማን ነገረሽ? እንዴት እንዲልት ይቻልሽ? አለች። ካሌብ ነው የነገረኝ ብላ ስትላት፣ አዎ እውነቱን ሰምተሻል ዛሬ አውቀሻል ብላ አረጋገጠችላት እሷ ማመን ያቃታት ኤደን እየተናደደችና እየተበሳጨች የተለያዩ መረጃዎችን ብትጠይቅም እውነቱ ግን ይህ ሆኖ ስታገኘው እንዴት ሸውዳችሁኝ ብላ በጠቅላላ ቤተሰቡ ላይ ቅሬታ ታቀርባለች እኛ ምን ብለን ሸውርንሽ እሱ እንጂ እሱ ያመጣሽን እኛ እንደሱ እሱ ክፉ ትወኛለሽ መስሎን ነበር። አንቺ ግን ሁላችንም ወደንሻል፣ እጅግ በጣም መልካም ሰው ነሽ ትላታለች ትሁት ይሄ መልካምነቷ ለሽወዳ ያደረሳት ስለሆነ በራሷ ላይ ራሷን እየወቀሰች ኤደን ተመለሰች። ማንም እንዳያየን ለየብቻ እንሄድ ብለው ተለያዩ። ካሌብም ወደ ቤት መጥቶ ለኤደን እውነታውን እንደነገረ ለአባዬ ይነግረዋል አባዬም እንዴት እንዲት አደርጋለ ብሎ ተቆጣው። እኔን ወይንስ የበደለን እኩል እያኖርከን እኮ ነው ልጅህንና የበደለን እኩል የምታኖር እያለ ካሌብን በአባቱ ላይ እጅግ ተበሳጭቷል። ትዳር ተበጥብጦ የማን ይቀራል? በመናገሬ በጣም ደስ ብሎኛል እያለ ለኤደን እውነቱን መናገሩን ደስ ብሎታል። አባዬ ግን ደስ ብሎት ገና በቀላቸዋለሁ እያለ በስተርጅና በቀል እንዳሰበ ሙሉ ለሙሉ ለትሁትና ለካሌብ እየነገራቸው ነው። ካሌብ ግን ቲናን ስንት ብር ነው የምትፈልጊው? እኔ ፍች እፈልጋለሁ፣ ስንት ብር ነው የምትፈልጊው እያለ ይጠይቃታል። እሷ ብር አልፈልግም፣ እኔ የምፈልገው አንተን ነው፣ ልብህ እስኪመለስ ከእኔ ጋር እስኪሆን እጠብቀሃለሁ ትላለች። እሱ ግን ልቤ ከእኔ ጋር ነው፣ የት ነው ልቤ የሚመለሰው? የአንቺን ልብ የት ነው የምትመልሺው? እያለ ባሽሙርም በእውነትም እየነገራት ነው። እሷ ግን ምንም እንዳልገባት በመሆን አልገባኝም እያለች ገግማ ተቀምጣለች። እሱም ግግም ብሎ በመቀመጥ ሸም እኮ ነው እያለ እየሰደባት ጥሏት ሄደ። ዳንኤል ቤት ውስጥ ሙልቅቅ ብሎ ሁለት እግሮቹን ጠረጴዛ ላይ ሰቅሎ ተቀምጦ ካሌብ ያገኘዋል እኔ እንኳን በቤቴ እንዲህ ብዬ አልተቀመጥኩም እንዴት ነው የሚያደርግህ ስርዓት እንኳን መያዝ አቃተህ በቅርብ ጊዜ ወዲህ አልተናናቅንም ይለዋል ዳንኤልም ምንም ሳይመስለው አንተ ምንም ብትለኝ ምንም አልልህም እኔ አባዬ የቤቱ ባለቤት ነው እንጂ አንተ ጋር አንተም እኔም እኩልነን እያለ እያጣጣረው ነው ካሌብ ግን ጠብቀኝ በደንብ ነው የምበቀልህ፣ እያለ ይነግረዋል። እንዴት ነው በአባት ቤት ባክህ የምትመጻደቀው? እያሉ ሰጣ ገባ ውስጥ ገብተዋል። ካሌብ ማብሸቁን ቀጥሎበታል። ወይ እንደኔ ደህና አባት የለህ፣ ወይ ደግሞ ስራ የለህ፣ እኔ ጋር ትግደራደራለህ? እያለ ያበሽቀዋል። የአባት የአባት ነው፣ በአባትህ አትመጻደቅ፣ በአባት ንብረት ያንተ የሆነ ይመስል እያለ ይሄኛውም እልህ ውስጥ ገብተው እየተበሳሻሸቁ አብረው ይቀጥላሉ። ለትንሽ ጊዜ ቤቱንም ፈንጩበት ግድ የለም እያለ ካሌብም እየፈከረበት ነው። አባዬም ወደ ቤት መጣ። ዳንኤልን አገኘውና ዳንኤል ብድግ ብሎ አባዬን ባክብሮት ሰላም አለ። የእንጀራ ገመዱ እንዳይቋረጥበት የሚያታለል ይመስላል። እንደ ልጅ ስላየሄኝ እንደ ልጅ ስላደረግከኝ አመሰግናለሁ አባዬ ይለዋል። አትዋሽ እንደ ልጅ አላይህም። እዚህ ቤት እስካለ ድረስ ግን እንደ ልጅ ነህ እያለ ያንተ ውለታ መቸም አረሳው ማባዬ እያለ ሰው በማይገኝበት ጊዜ ይችን የመሰለች ስላገኘ ተንከባከባት፣ ተንከባከባ ስልህ በገንዘብ ብቻ አይደለም ትከባከባት፣ እውነትንና እውነተኛ በመሆን ነው እንጂ እያለ ከቤትም ተንቀሳቀስ፣ እግርህም ይፍታታል እያለ ሲወቅሰው ተነስቶ መጣው ብሎ ዳንኤልም ወጥቶ ሄደ። አባዬ ሌላ እቅድና ሌላ ተንኮል የያዘ ይመስላል። ትሁት ኩሽና በመግባት ትሁትን ለራት ግብዣ እንድትዘጋጅ ይነግራታል። ፈቃደኝነቷና እንግዳ ነገር እንዳይመስላት፣ ሌላ እንዳታስብ፣ ሌላ ውስጥ እንዳትገባ ቲናና ዳንኤልን እንዲያስቀናቸው እንዲያበሽቃቸው አስቦ ያደረገውና እሷ ሌላ እንዳታስብ ይነግራታል። ትሁትም በቀናነት ወዳው ፈቃደኛ ሆና ለራት ግብዣው ተስማማች። አባዬ አሁንም ካሌብን እንደዚሁ እንደ ትሁት ደግሞ ነገረው። ካሌብም ከብሽሽቅ ወጥቶ ካባዬ ክርክርና ብስጭት ጋር ተስማምቶ ለራት ግብዣው ግን ተስማማ። አባዬ ግን ከመብሸቅ ማፍሸቁ ይሻላል። ዝም በል ፍትሃዊነቱ በስነስርዓት እኔ መልሰዋለሁ አንተ ምንም የተፈጠረ ነገር የለም፣ ተረጋጋ፣ የሚያደርገውንና የሚያበሽቀውን የአባትህ እንጂ ያንተ አይደለም ማለቱን ሁሉ ላባየ ቢነግረው ካሌብ አንተ ተረጋጋ፣ ምንም ችግር የለም በማለት የራት ግብዣውንና ትሁት ጋር እንዳለው ይነግረዋል። ጀግናይቱ ኤደን ዳንኤልን አገኘችው። ዳንኤልን ስታገኘው ሰላም ሲላት በስነ ስርዓት እሷም ሰላም አለችው። ምንም የተፈጠረ ሳታስመስል ደና ግን አይደለሽም ይላታል። በትክክል ገምታል እያለች እውነታውን ግን መደበቅ ሳትፈልግ በአሽሙር እየነገረችው ወደ ቤተሰቦች እንሂድ ትለዋለች። ለምን እንሄዳለን ካንተ ያገኘሁት ብቸኛው ቤተሰቦችህን ነው እያለች እውነታውን ሳትነግረው ምንም አልተፈጠረም ብላ እሱ ደጋግሞ ቢጠይቃት አሁን ወደ ቤት እንሄድ ብላ ጥላው ከፊት ከፊት ሄደች። የኤደን ጉብዝናና ብልህነት፣ አስተዋይነትና ዘግይታም ቢሆን ስለ እውነቱ በፍጥነት የደረሰችበት መንገድ እያስደሰታችሁ በኮሜንት ሳጥኑ ላይ ሀሳብ አስተያየታችሁን ያስቀምጡልን። በተቃራኒው ደግሞ የጠበቀችውና ያሰበችው ሆኖ ስላላገኘችውና ዳንኤል ስለከዳት በዚህ ምን ትላላችሁ? በኮሜንት ሳጥኑ እንገናኝ። ዳንኤል እና ቲና በከፍተኛ እየተጨቃጨቁ ነው። የሚያጡትና ባዷቸው መቅረቱ እየተበላሸ ያለውን ነገር በሙሉ እየተነጋገሩበት ነው። ሁለቱም መግባባት አቅቷቸው ቲናና ዳንኤል አንዳቸው ለአንዳቸው አጥፊ እንደሆኑ እየተነጋገሩ ነው። እሷ ግን የምትጠብቀውና መግደል ያለባት የመጨረሻው አማራጭ እንደሆነ ሁሉ እየተናገረች ነው ለዳንኤል። እሱ ግን ሊተባበራት ፈቃደኛ አይደለም። ኤደን ግን እቤት ደርሳ አባዬና ትሁትን በአንድ ቁጭ አድርጋ እንዴት ቀድማችሁ አልነገራችሁኝም? ከዚህ ብዙ ጊዜ ከተበላበት እድል ነበረ፣ ብዙ ጊዜ እኮ ተቃጠለ እያለች በቁጭት እውነታውን ለምን ደበቃችሁኝ እያለች እየወቀሳችሁ እኔ እኮ እንደምንም አጣሪ ነገሮችን ጠርጥሬ ግራ ቀኙን ተመልከች እኮ ብዬሻለሁ፣ አንቺ ሊረዳሽ አልቻለም እንጂ አሁን ከረፈደነ ያወቁት። ግን ካሌብ ይህን ሁሉ እንዴት ቻለው እያለች ለካሌብ ማዘን የእሱን ትዕግስትና ቻይነት ጭምር ትጠይቃለች። እሱ ታሪኩ ብዙ ነው፣ የሆነውን ሁሉ ብንነግርሽ ዛሬ መሸከም አትችም። ቀስ እያልሽ ትረጅዋለሽ። ለአንቺ ላልተወሰነ ጊዜ ለራስሽ ጊዜ ስጭ እማችሁ ከሆነ እያለ አባዬም ይመክራታል። የመከዳትን ህመም እዚህ ቤት ያለን ሁላችንም እናውቀዋለን እያለ የእሷ መከዳት ከባድ ነው ብትል የነሱ መከዳት ግን ከሷ እንደሚበልጥ አባዬ ያስረዳታል። እሷን ተረጋግታ ትሁት እንድትሸኛት ተደረገ። ወጡ ሲሉ ካሌብ ደርሶ ከካሌብ ጋር ሰላም ተባብላ ቻው ተባብለው ወጡ። አባዬ ካሌብን አንተ ወንድ ልጅ ነ ብዙ አልተጎዳህም፣ ሴቷ ግን በጣም ተጎድታለች፣ የምትወልድበት ጊዜ እያጠረ ነው ብሎ ሲነግረው እኔም እኮ እስካሁን ከቲና ጋር ያባከንኩት ጊዜ አንድ ልጅ የሚያጫውተኝ እወልድ ነበር እያለ በቁጭት ይናገራል። አሁንም ያንተ አረፈደም ይደርሳል፣ የሴት ልጅና ያንተን እኩል አታድርግ እያለ አባዬ ነገሮችን ሁሉ አስተካክሎ ኤደንን አግብቶ እንዲበቀልለት ያሰበ ይመስላል። እስኪ ሁላችሁም በዚህ ጉዳይ ሀሳብ፣ አስተያየታችሁን በኮሜንት ሳጥን እንገናኝ። ትሁት ለኤደን ያለፈውን የአባዬን ስቃይ በኡልቸር ስለነበረበት ጊዜ በሙሉ ስትነግራት፣ ኤደን ግን ማመን አቅቷታል። እንዴት ቲና ይህን ሁሉ ስታደርግ አባዬ የቻለው? እናንተስ እንዴት ቻላችሁ? ዛሬ ያ ሁሉ አልፎ በሚያደርጉትና በምንሳለቅባቸው እየተዝናናን ነው ትላለች ትሁት። ይሄ ግን አያዝናናም፣ ምንድን ነው የምትነግሪ ትሁት ትላለች ኤደን። እኛ ያታለሉን እየመሰላቸው እነሱን እያታለልናቸው መሆኑ ስላልገባቸው እኛ በጣም እየተዝናናን ነው ትላለች ትሁት። ግን እውነቱን ልንገርሽ ኤደን፣ ዳንኤል በጣም ይወድሻል። ይህን እውነት መደበቃል። ይህን ሁሉም የሆነው ላንች ሲል ነው እያለች ሀቀኛዋና ታጋሿ ግብረገቧ ትሁት ትናገራለች። ቻውም ተባብለው ተለያዩ። አባዬ ያሰበውን የራት ግብዣ ለመጋበዝ ካሌብ እስኪ ራት ልጋብዛችሁ ትሁት ብሎ ትሁትንና ካሌብን ይነግራቸዋል። ካሌብም ስለሚያቅ ምስጢሩን ደስ ብሎ ተገኝቶ ነው እኮ ተፈልጎማይ ተነሽ ትሁት ልብስ ቀይር ብለው እንደ ጮኛና እንደ ፍቅረኛ እንደ ባለ ትዳር እንዲሄዱ አባዬ ነግሯቸው ካሌብና ትሁትም ፍቃደኛ ሆነው ትሁት ልብስ እንድትቀይር ተደርጎ ወደ መኝታ ቤት ገባች። ትሁትም እጅግ በጣም አምሮባትና ተውባ ዝንጥ ብላ ወደ ሳሎን ስትመጣ ካሌብና አባዬ በደስታ ያይዋታል። ትሁትና ዳንኤል ደግሞ በቅናት እብድ ብለው ያይዋታል። እሷ በሚያምር ግርማ ሞገስ ዘንጣ ከካሌብ ጎን እንድትቀመጥ ተደረገ። አባዬም ጠጋ በል ካሌብ አንድ ላይ ፎቶ ላንሳችሁ እያለ ቲናንና ዳንኤልን እጅጉን አበሸቃቸው። ከዛም ሶስታቸው ተያይዘው ለራት ግብዣ ሲሄዱ ቲና በጣም አበደጅ። ዳንኤልም የሚይዘው የሚጨብጠው አቶ ከቤት ወጥቶ በጨለማ ሄደ። ቲናም የሶፋ ትራሱን እያነሳች እየወረወረች የምትዘው የምትጨብጠው አታለች። የዛሬው ትዕይንት እንዲህ እንዲህ እያለ አለቀ። በቀጣይ ምን ይፈጠር ይሆን ብለን እንጠብቃለን። አብረንም የምናየ ይሆናል። ሰላም ሰላም! የጨጨው ቻናል ተከታታዮች ሰላማችሁ ባላችሁበት ብዝት ይበል። ለቻናሉ አዲስ ይሆናችሁ፣ ላይክ፣ ሸር ኮፒ ሊንክ በማድረግ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ጫጫሆ ዩቲዩብ